ይዘን መተናል ማለት ነው። ኖላዊ ድራማ እጅጉን ተወዳጅነትን እንግዲህ አግኝቶም እንግዲህ በፍቅር እንግዲህ እየተከታተል ነው እና እየተመለከትን እንገኛለን ማለት ነው። እናም እንግዲህ ሰላም ትልቅ የባህሪ ለውጥ አሳይታለች። በዛም እንግዲህ እናትየዋ እጅግ በጣም ስትገረምም ስትደምምባትም ተመልክተናል። እማዬ ተነሽ እረፍዷል እኮ ቤተክርስቲያን እንሄድም እያለች እንግዲህ ሰላምዬ እንግዲህ ወደ እግዚአብሔር ቤት እንግዲህ ጉዞዋን አምርታለች ማለት ነው። ይህንን እንግዲህ የባህሪ ለውጥ ማሳየቷ እናትየዋ እጅግን በጣም ሲገረሙም ተመልክተናል ማለት ነው። በሌላ በኩል ደግሞ የሀና አፍቃሪው አሲር እንግዲህ ከጠፋ ሰነባብቷል፣ እና አሁን ላይ እንግዲህ ስለ አሲር ምንም አይነት ነገር እያየንም እየተመለከትንም አይደለም። እናም እንግዲህ አሲር የት ነው ያለው፣ ምን አይነት ሁኔታ ላይ ነው ያለው የሚባለውን ነገር የእንጀራ አባቱ ምንስ እያስደረገው ነው የሚለውን ነገር እንግዲህ አሁን ላይ ይፋ ሆኖ የተነገረልን ወይንም ያየነው ነገር የለም ማለት ነው። በዚህም እንግዲህ አባትየው የሀና አባት እንግዲህ ያው አንተ ማለት ልጄ ነክ ብለው አባትነትንም እንግዲህ አሳልፈው ሰጥተውታል እና ዛሬ ላይ እንግዲህ በህመማቸው ላይ የአሲር መጥፋት የአሲር መሰወር እጅግ በጣም አሳስቧቸው ውስጥ ለውስጥ እንግዲህ ከህመማቸው ጋር ብክንክንክን እያሉ እጅጉን በጣም አዝነው፣ ተክዘው እየፈለጉም እያፈላለጉም እንግዲህ ተመልክተናል። ነገር ግን እንግዲህ የአሲርን ሁኔታ የምታውቀው ፍቅር የእንጀራ ናቱ ብቻ ነች። አሁን ላይ እንግዲህ በባለፈው ክፍል እንደተመለከት ነው እና እንዳየ ነው። ፍቅር እና ሀና ተደዋውለው አንድ ላይ እንዲገናኙም እንግዲህ ተቀጣጥረው ነበረ። እናም እንግዲህ ሀና ከስራ ቦታዋ ስራዋን እንግዲህ አቁማ ወደ ፍቅርን ለማግኘት እንግዲህ በእመ ብርሃን ላግኝሽ ብላ የመብርሃንን ስም ስለጠራችባት ማግኘት አለብኝ ብላ ወስና እንግዲህ ልታገኛትም ሞክራት ነበረ። እናም እንግዲህ ነገር ግን መዝገቡ የሚባል ሰው ስም እንደማታውቅ ሀና ትነግራታለች ማለት ነው። ፍቅርም እንግዲህ አሲር የሚባል ሰው ስለማታውቅ እጅጉን በጣም በዚህ ላይ እንግዲህ ለ ያመጣችሁን መልእክት እንግዲህ ለሀና ልታደርስ አልቻለችም ማለት ነው። እናም እንግዲህ አሲር እንግዲህ መናገር ነበረበት፣ የሀና አባትና ሀና አሲር ብለው እንደሚጠሩት መናገር ነበረበት ለፍቅር እናም እንግዲህ እየተያዩ ግን አሁን ላይ ሊተዋወቁ አልቻሉም ማለት ነው። እናም እንግዲህ ሀና እንግዲህ ወንድምሽ ከሆነ የላክሽ የተሳሳተ ቦታ ላይ እንደመጣና እኔ ገንዘቡ የሚባል ሰው እንደማላቅ ነገሩ በማለትም እንግዲህ ትጓዛለች ማለት ነው። በሌላ በኩል ደግሞ እንግዲህ ከወሎ ከደሴ እንግዲህ ኤላ ወሎየው ኤልያስ በሀና ፍቅር እንግዲህ ክንፍ ያለው ስራ መስራትም ሆነ ደሴ ላይ መኖርን ያልቻለው ካለ ሀና፣ እጅጉን በጣም ባህና ፍቅር እንግዲህ የተማረከው ኤልያስ እንግዲህ ከደሴ ወደ አዲስ አበባ ገብቷል። እንግዲህ ከባሱ ላይ እንደወረደም ነበረ ለሀና ስልክ ደወለው አዲስ አበባ ምድር እንደሚኖርን እንግዲህ አበሰራት። እሷን በጣም ደስ ተሰኝታለች። እየመጣሁ ነው ቤተክርስቲያን አካባቢ ነኝ ጠብቀኝ ስትለውም ነበረ። ተገናኙ በናፍቆት ጥምጥም ብላ እንግዲህ እቅፍ ስታደርገውም እቅፍ ሲያደርጋትም ተመልክተናል። ልዩ የሆነ ፍቅር አላቸው። ኤልያስ እንግዲህ በፍቅሩ ከንፎን የመጣው ወደ እሷ ሀና ግን ታፈቅረዋለች ኤልያስን እሱን እንግዲህ ግምትና ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እናም እንግዲህ ሀና ብሷት አልበጣም ይህንን የተመለከተውና ያስተዋለው ኤልያስ ምኑነሽ ነው በማለትም ሲጠይቃት ነበረ። እንደው እንደሁ በማለትም የውስጧን እንግዲህ ሁሉን ነገር ሸፈን ደበቅ አርጋ እሷ ግን የአባቷን እንግዲህ ሕክምና ገንዘብ አታለች። ይህንንም እንግዲህ ከደሴ ወደ አዲስ አበባ ሲመጡ ደሴ የሚኖሩበትን ቤታቸውን ሽጠው ቋጠር ያደረጉትን ሳንቲም ሀና አጥፍተዋለች። በምን አይነት ምክንያት ነው ያጠፋቸው? ሰላም እንግዲህ አመልዬ ስታደርግ እንግዲህ ውስጠ ሚስጥሩ የተደበቀውን ገንዘብ የሸፎነችላት ሀና ነችና፣ ያንን ሳንቲም ሰላምም እንግዲህ ምን አስባ እንደሆነ ባናውቅም ሳንቲሙን ልትሰጣትም አልቻለችም። ሀናም እንግዲህ ያንን ሳንቲም ለሰላም ልትጠይቃትም አልፈለገችም። ምን አስባ ነው ሀና ሰላምን ሳንቲሙ እንደሚያስፈልጋትና አሁን ላይ የአባቷ ሕመም እንግዲህ አንገብጋቢ እንደሆነ ያልተናገረችው ሀናስ ምን አስባ ነው የሚባለውን ነገር አሁን ላይ ሀና እጅጉን በጣም የአባቷ ሕክምና ገንዘብ አለመጠራቀሙና አለመኖሩ እጅግ በጣም እያሳሰባት ትገኛለች። ኤልያስም እንግዲህ ከደሴ እንግዲህ አዲስ አበባ ከሀና ጎን መሆን አለብኝ በማለት እንግዲህ ወደ እሷ መቷል። እሷም እንግዲህ ጥሩ ሰዓት ላይ ነው የመጣው ብለዋለች። በምታስፈልግብኝ ሰዓት ላይ ነው የመጣልኝ ስትልም ተናግራለች። በሌላ በኩል እንግዲህ አሲርም እንግዲህ ለፍቅር መሳወት ለሚወዳት ሀና በማለት እንግዲህ ከእንጀራ አባቱ ጋር እንግዲህ ተፋጡም ተመልክተናል። ይሄው እንግዲህ ቀናቶችንም እንግዲህ አሳልፏል። እናም እንግዲህ አሲር በምን አይነት ሁኔታ ላይ ነው ያለው? አሲር እንግዲህ ከእንጀራ አባቱ ላይ አሁን ካለበት ሁኔታ አመልጦ ከእንጀራ አባቱ ላይ ገንዘቡን ይዞ መጥቶ የሀናን አባት ያሳክምላት ይሆን? እስኪ እንግዲህ ሁላችሁም ሀሳብ አስተያየታችሁን እንግዲህ በኮመንት የምታስቀምጥልን ይሆናል። አሁን ላይ እንግዲህ ዋጋ እየከፈሉ ለፍቅር መስዋዕት የሚባል ነገር አለ። ፍቅር ላይ መስዋዕት ከተከፈለበት ውጤቱ እጅጉን ያማረ ይሆናል። ነገር ግን ኤልያስም በሀና ፍቅር ከንፎ ነው እንግዲህ ከደሴ ወደ አዲስ አበባ የገባው አዲስ አበባ ምድርን ከዚህ በኋላ ሁለተኛ አልረገጥም በማለት ነበረ የተሰናበተው። ሲልም እንግዲህ ሲያስታውሰው ነበረ። እንግዲህ ደላለው ማለት ነው ጓደኛው። እናም እንግዲህ ኤልያስ ለሀና ብሎ አልፈልጋትም ይችን አዲስ አበባ ብሎ ትቷት ወጣው ተመልሶ ገብቶባታል ማለት ነው። ይህም እንግዲህ ለፍቅር መስዋዕትን እየከፈለ ነው። በሌላ በኩልም ማሲር እንግዲህ ከአባቱ ጋር እንግዲህ ፊልም ውስጥ ነው ያለው ለፍቅር መስዋዕት እየከፈለ ይገኛል። ሃና የማነች ምርኮኛ? ሀና የሁለቱ ምርኮኛ ነች። ግን ሀና ማንን ትመርጣለች? አባቷን የሚያሳክምላትን ሰው ወይንስ ማንን የሚለውን ነገር እንግዲህ አብረን ወደፊት የምናይ ይሆናል። እጅግ በጣም የሚያጓጓ ነው። በእንደዚህ ሁኔታ እንግዲህ ወይዘሮ ሜላት እንግዲህ ሀና አጣዳፊ ስልክ ስለተደወለባት ፍቅር ስለደወለችባት እና እንዲሁም ደግሞ ኤልያስም ሳታስበው አዲስ አበባ ምድር መምጣቱን ስታወቅ እንግዲህ ወጣም ብላ ነበረ። እንግዲህ ምናሴ እጅጉን በጣም ደስ የሚል አስተዋይ፣ ስነስርዓት ያለው ልጅ ነውና ሀናን በፍቅር ነው እንሰብሰብ ብሎ የሚያያት የሚወዳት የሚያከብራት በእህትነት እይታ ማለት ነው እናም እንግዲህ ምን ሆነሽ ነው ፊትሽ ላይ ጥሩ ነገር አይታይብሽም በማለት ሲጠይቃት ነበረ ስራ እየሰራው ነው ስራ አለብኝ ግን ወጥቼ ማግኘት የሚፈልገው ሰው አለኝ ስትልም ነበረ ምናሴ የምትሰሪውን ስራ እኔ ሸፉንልሽ አለው አንቺ ግን ወተሽ ሄደሽ የምትፈልያቸውን ሰዎች ማግኘት ትችያለሽ ሲልም እንግዲህ አግዟታል ማለት ነው ስራውን እሱ ተረክቦ በኩሽና ጉድ ጉድ እያለ ወይዘሮ ሜላትና ሰላም ከቤተ ክርስቲያን ሲመጡ ሀናን አተዋታል። እጅጉን በጣም ወይዘሮ ሜላት እንግዲህ ተናደውባታል በሀና ማለት ነው። እጅጉን በጣም ውለታይን የዋልኩላት ውለታ ብታቅኖሮማ ስራ የናክብራ ትሰራ ነበረ ጥላት ሄድም ነበር፣ በማለትም ተናደው ሲናገሩ ነበር። ወይዘሮ ሜላትም እንግዲህ የተዋለላቸው ነው ውለታ ዘንግተዋል ማለት ነው በስራ በስራ በኩል እንግዲህ የማይቀልዱ ሀርድ ሰዎች ናቸው እና ወይዘሮ ሚላት ነገር ግን ሀና ላይ የተጠቀሙት ሀይለ ቃላቶች ትክክል እና ጥሩ አይደሉም ብዬ ነው ማስበው። እስኪ እናንተስ እንዴት አያችሁት? እንዴት ተመለከታችሁ? እውነት ነው ስራዋን በአግባቧ መስራት አለባት። ነገር ግን ደግሞ የሰው ልጅ በህይወት ብዙ ነገር ያጋጥማል እና እንግዲህ ሀና ምናሴ ፈቅዶላት በወጣችበት ታይም እንግዲህ እቤት ስላላገኟት እጅጉን በጣም ተናደውባታል። እናም ልጆቹም እንግዲህ ሰላም እና ምናሴም እንግዲህ እናትየዋ ትክክል እንዳልሆነች እንግዲህ ተናግረዋል ማለት ነው። የእሷን ስራ እኛ እንሸፍንላታለን ሲሉም ነበረ። እናም እንግዲህ ወይዘሮ ሚላትም የእሷን ስራ እናንተ ምን ስለሆናችሁ ነው የምትሸፍኑት? እሷ እኮ ሰርታ ይከፈላታል ሲሉም እንግዲህ ተናግረዋል ማለት ነው። እንግዲህ በስራቸው የማይደራደሩና በስራ እንደማይቀልዱ እንግዲህ በአንተነህም ተመልክተናል ማለት ነው። አንተነህ ጎበዝና ጠንካራ ለድርጅቱ ወሳኝና የሚያስፈልግ ሰው ነበረ ነገር ግን በልጃቸው በኩል ስለመጣባቸው ምንም ሳይደራደሩ ነው ፈንቅለው ያወጡት ማለት ነው ከስራ ቦታ። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ኖላዊ ድራማ እጅጉን በጣም አእምሮና ተውቦ ተመልክተናል ማለት ነው። ቀጣይስ የአስር ሁኔታስ እንዴት ይሆን ይሆን የሚለውን ነገር እንግዲህ በቀጣይ ደግሞ የምናይ ይሆናል ማለት ነው። ለዛ ውድና የተከበራቸው አድማጭ ተመልካች ቤተሰብ እንግዲህ ለዚህ ቻናል አዲስ የሆናቸው ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ደግሞ በማጥቆር፣ ቤተሰብ የሆኑ ነባሮች ደግሞ ቪዲዮውን እንግዲህ ላይክና ሼር አይረሳ ማለት ነው። አበረታቱኝ ለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። እንግዲህ ኤልያስ ከሀና ጎን ለመሆን እንግዲህ መቷል ማለት ነው። ሻንጣውን ሸከፍ አድርጎ አሲርም እንግዲህ ያናን አባት ለማሳከም እንግዲህ ከእንጀራ አባቱ የቤተሰቦችን ንብረት፣ ገንዘብ እሱ ላይ አለና በማለት እንግዲህ አቅዶ ነበረ። ይሳካለት ይሆን? ካለበት አሁን ውጥንቅጥ ፈተና ውስጥስ በሰላም ይወጣ ይሆን? አሲር ሁላችሁም እንግዲህ የተሰማችሁን ግምት፣ ሀሳብ፣ አስተያየታችሁን በኮሜንት እንጠብቃለን ማለት ነው። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ እያልኩኝ እንግዲህ ለዛሬ ነበረኝ ቆይታ እዚህ ጋር ያበቃል ማለት ነው ሰላም ሆኖለኝ። ባይ ባይ